በእናንተ ጊዜ ብቻ አይደለም፣ ይሄ እንደው አሮጊቷ እኛን እንዴት እንደሚሉ ሰማንያ አመት ግን ስንሆነ እንማራለን። ሰው አመጋገቡን ይመስላል ይባላል። እኔ እንደው አሁን ግርም የሚለኝ ነገር ለፊታችን የምናወጣው ዴይ ክሪም ይባላል፣ ናይት ክሪም ይባላል፣ ስክራብ ይባላል። ለእኔ ዘመናዊ ሴት ማለት እኔ ብቁ ነኝ ብላ የምታስብ ውድድሯ ከራሷ ጋር የሆነ ብዙ ደርባባነትን ታስተምርኛለሽ እኔንም ማለት እናሳለች ይላል እችን ስድብ በመፍራት እና በመሸሽ ብቻ ስንት እውቀታቸውን ይዘው የተቀመጡ አሉ። አሁን ወይ የውጭውን ብቻ አይደለንም ወይም ደግሞ ያችን የተከበረች የኢትዮጵያ እናት አይደለንም። ግራ ትንሽ በመካከላችን በእኛ ጊዜ ፍቅረኛ ስንይዝ እንደምንጋባ እና ቃል ማንኛውም ልጅ እናቱ ዘመናዊ ስትሆን አይጠላም። አሁን አንዳንዱ ሜካፕ ያልተቀባች ሴት ነው ደስ የምትለው። ናቹራል ሴት ጠፋ ይላል። ከዛ በኋላ ሲከተሉ የምናየው ደግሞ እነዛን ነው። ቆንጆ ብሎ ሲያደንቁ የምናየው እነሱ ነው።